በማንቸስተር ዩናይትድ ሂደት አምናለው ሲል የቀድሞ የማንቸስተር ዩናይትድ ፖርቱጋላዊ ተጫዋች ሉዊስ ናኒ ተናገረ። ናኒ በ2025 26 የውድድር ዘመን በማንቸስተር ዩናይትድ ቤት ስላለው ሁኔታ ሲናገር በሀቀኝነት ለመናገር በዚህ የውድድር ዘመን ለማንቸስተር ዩናይትድ ጥሩ ስሜት ነበረኝ፣ ጥሩ ተስፋዎች። ምክንያቱም አዳዲስ ተጫዋቾችን መግዛት እንዳለብን እናውቅ ነበር፣ እናም አድርገነዋል። ጠንካራ ቡድን ለመገንባትም እየሞከርን ነው ብሏል። እንደምናውቀው ፕሪምየር ሊግ ቀላል አይደለም። ምርጥ ውጤቶችን ለማግኘትና በቋሚነት ብዙ ጨዋቶችን ለማሸነፍ ጊዜ እንደሚወስድ እናውቃ። እንሄዳለን ግን በሂደቱ አምናለሁም ብሏል። ቡድኑ ጥሩ ችሎታና ጥሩ ተጫዋቾች እንዳሉት አምናለሁ። ይህ የጊዜ ጉዳይ ነው፣ ምክንያቱም በፕሪምየር ሊግ በሚያሳዝን ሁኔታ እያንዳንዱ ቡድን በጣም ጠንካራ ነው። እንደ ቀድሞ አይደለም። አሁን ትናንሽ ቡድኖች በጣም ጠንካራ ፉክክር ሲያደርጉ ታያለህም ብሏል። ናኒ በአሰልጣኝ ሮብን አሞሪም ላይ ሀሳቡን ሰጥቷል። ፖርቹጋላዊ አሰልጣኝ ለአንድ አመት ያህል በስራ ላይ ይገኛሉ። የአሰልጣኝነት ባህሪም አላቸው። ጥሩ ነገሮችን ወደ ኦልትራፎርድ አምጥተዋል በማለት ኃላፊነቱን ለመወጣትና ለተጫዋችም ኃላፊነትን ለመስጠት እየሞከረ ነው ሲል ተደምጧል። ስለ ካፒቴኖ ብሩኖ ፈርናንዴዝም ሀሳቡን ሰጥቷል። ብሩኖ ፈርናንዴዝ ድንቅ ተጫዋች ነው። በስፖርቲንግ አብሬ ስለተጫወትኩኝ በደንብ የማውቀው ተጫዋች ነው። ጎል የማስቆጠር ፍላጎቱ ከፍተኛ ነው። ጎሎችን የማስቆጠር ችሎታውም ድንቅ ነው። በሜዳ ላይ ሁሉንም ነገር የሚሰጥ ተጫዋችም ነው ሲል ተደምጧል። ማንቸስተር ዩናይትዶች ከሀሪ ማጓየር ጋር በአዲስ ኮንትራት ዙሪያ ንግግር መጀመራቸው ተዘግቧል። የማጓየር የሁኑ የዩናይትድ ውል በውድድር ዓመቱ መጨረሻ ላይ ያበቃል። ሆኖም የፕሪምየር ሊጉ ቡድን የቀድሞ ሀል ሲቲና ሌስተር ሲቲ የመሃል ተከላካይ በኦልድ ትራፎርድ ያለውን ቆይታ እንዲያራዝም ከፍተኛ ፍላጎት አላቸው። የ32 አመቱ ተጫዋች በ2019 ወደ ዩናይትድ በ80 ሚሊዮን ፓውንድ መዛወሩ ይታወቃል። ዩናይትዶች ማጓየርን በኦልድ ትራፎርድ ለማቆየት ጓጉተዋል። በክለቡና በተጫዋቹ ወኪሎች መካከል ውይይትም እየተካሄደ ነው የ32 አመቱ ተጫዋች በዚህ የውድድር ዘመን በሮብና አሞሪም ስር በቋሚ ያሰላለፍ ባይጀምርም እስካሁን ካደረጋቸው ሰባት የፕሪምየር ሊግ ጨዋታዎች ላይ በስድስቱ ተሰልፏል። በዚህም አንድ ጊዜ ግብ ሲያስቆጥር፣ አንድ ለጎል የሚሆን ኳስ አመቻችቶ አቀብሏል። ማንቸስተር ዩናይትድ በሰኒር የሚጠናቀቀውን የተጫዋቹን ኮንትራት ተከትሎ ለማጎየር አዲስ ኮንትራት ለመስጠት እየተነጋገረ ነው። ማጎየር ከዚህ ቀደም በ2023 ዩናይትድን ለቆ ዌስትሃምን ለመቀላቀል ተቃርቦ እንደነበረ ይታወሳል። ኔዘርላንድ በዓለም ዋንጫ ማጣሪያ ጨዋታ ማልታን አራት ለዜሮ አሸነፈች። ለ2026 ዓለም ዋንጫ ማጣሪያ ጨዋታ ኔዘርላንድ ከማልታ ጋር በታቅሊ ብሔራዊ ስቴዲየም ባደረገችው ጨዋታ አራት ለዜሮ በሆነ ውጤት አሸንፋለች። በጨዋታውም የሊቨርፑሉ ተጫዋች ካዲ ካክፖ በፍጹም ቅጣት ምት ሁለት ጎሎች ሲያስቆጥር፣ የማንቸስተር ሲቲው ቲጃኒ ራይንደርስ አንድ እንዲሁም ሜንፌስ ዴፓይ ቀሪውን ጎል አስቆጥሯል። በሌሎች የምሽቱ የዓለም ዋንጫ ማጣሪያ ጨዋታዎች ቼክ ከክሮሺያ ያለምንም ግብ 0 ለ0 ሲያጠናቅቁ፣ ኦስትሪያ ሳን ማሪኖን 10 ለ0 አሸንፋለች። ስኮትላንድ ግሪክን 3 ለ1 ስታሸንፍ፣ ፓሮስ አይስላንድ ሞንቴኔግሮን 4 ለ0 በሆነ ውጤት አሸንፋለች። ሳይፕረስ ከቦስኒያ ና ሄርሶጎቪኒያ ጋር ሁለት ለሁለት በሆናቸው ውጤት ሲያጠናቅቁ፣ ቤላሩስ ከዴንማርክ በዴንማርክ 6 ለ0 አሸናፊነት ተጠናቋል። በሌላ ጨዋታ ፊንላንድ ለቲኒያን 2 ለ1 በሆነ ውጤት አሸንፋለች። በዓለም ዋንጫ ማጣሪያው የአውሮፓ ሀገራት ጨዋታ ዛሬም ቀጥሎ ሲደረግ 11 ሰዓት ላይ ካዛኪስታን ከለቸንስታይን ጨዋታ ሥራቸውን ያደርጋሉ። በምሽት ሶስት ሰዓት ከአርባ አምስት ጨዋታ ቤልጅየም ከሰሜን መቅዶኒያ፣ አይስላንድ ከዩክሬን፣ ፈረንሳይ ከአዘርባጃን፣ ጀርመኒ ከሉክዘምበርግ፣ ሰሜን አይርላንድ ከስሎቫኪያ፣ ኮሶቮ ከስሎቫኒያ ጨዋታቸውን የሚያደርጉ ይሆናል። እንግሊዝ ትናንት ምሽት በዌምብሌ ስታዲየም ከዌልስ ጋር ባደረገችው የወዳጅነት ጨዋታ 3 ለ0 በሆነ ውጤት አሸንፋለች። እንግሊዝ በዌምብሌ በወዳጅነት ጨዋታ ጎረቤቷን ዌልስን 3 ለ0 በረታችበት ጨዋታ ሞርጋን ሮጀርስ፣ ኦሊ ዋትኪንስ ና ቡካዮ ሳካ ጨዋታው በተጀመረ በ20 ደቂቃ ውስጥ የአሸናፊነቱን ግቦች አስቆጥረዋል። በብሔራዊ ስታዲየም 78000 ተመልካች ፊት የቶማስ ቸሄል ቡድን በጥሩ ብቃት ጥሩ ውጤት ይዞ ወጥቷል። የእንግሊዙ ግብ ጠባቂ ጆርዳን ፒክፎርድ ለብሔራዊ ቡድኑ በተከታታይ ለ8 የ90 ደቂቃ ጨዋታዎች አንድም ግብ ሳይቆጠረበት ያጠናቀቀ የመ የመጀመሪያው ግብ ጠባቂ መሆን ችሏል። በምሽቱ ጨዋታ የእንግሊዝና የዌልስ ተጫዋቾች ለአእምሮ ሕመም ግንዛቤ ለማስጨበጥ በሁለተኛው አጋማሽ ላይ የማሊያ ስማቸውን በማንሳት ወደ ስታዲየሙ ገብተዋል። ተጫዋቾቹ ይህንን ያደረጉት ስለ መርሳት ሕመም ያለውን ግንዛቤ ለማሳደግ በማሰብ መሆኑ ታውቋል። በተጨማሪም ተጫዋቾቹ ጨዋታው ሲጀመር የመርሳት ሕመም ያጋጠማቸውን ሀያ ሁለት ሰዎች እጅ ይዘው ወደ ሜዳ ገብተዋል። የእንግሊዝ እግር ኳስ ማህበር የአልዛይመር ሕመም ካለባቸው ህብረተሰብ ጋር የበጎ አድራጎት አጋርነት ስምምነት አላቸው። እንግሊዝ በ2024 ከቤልጅየም ጋር ባደረጉት የወዳጅነት ጨዋታ ላይ ተመሳሳይ ተግባር አድርገው እንደነበር ይታወሳል።